ዜና አድማጭ ልና ድማጭ ተመልካቾቻችን ከቶፕንስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርስቶቹን የዘንድሮው የ12ተኛ ክፍል ፈተና ከ9 እስከ 12ተኛ ክፍል እንደሚሸፍን ተገለጸ። መንግስት ተፎካካሪ የፖለቲካ ፓርቲዎችን የሚያቀርቡት የሰላም ጥሪ ለመቀበል ፈቃደኛ አይደለም ተባለ። በኢትዮጵያ የወርቅ ዋጋ ከአራት እጥፍ በላይ ከፍ ማለቱን የኢትዮጵያ ብሔራዊ ባንክ መረጃ አመላከተ። መንግስት ተፎካካሪ ፓርቲዎችና ነፍጥ ያነሱ ወገኖችን ሁሉ ወደ መግባባት እንዲመጡ ብፁዕ ቅዱስ አቡና ማትያስ ጥሪ ያቀረቡ። የዓለም ጤና ድርጅት የጋዛ የጤና ቀውስ ለትውልዶች የሚቀጥል ነው ሲል አስጠነቀቀ። የትምህርት ሚኒስቴር የዘንድሮው 2018 የ12ኛ ክፍል ብሔራዊ ፈተና ከ9ኛ ክፍል እስከ 12ኛ ክፍል እንደሚሸፍንና ተማሪዎች የተማሩትን ይዘቶች እንደሚፈተኑ አስታውቋል። በተጨማሪም ፈተናው ከ10 እስከ 12ኛ ክፍል የአዲሱን ስርዓተ ትምህርት ይዘቶች መሰረት እንደሚያደርግ ገልጿል። በመሆኑም ተማሪዎች፣ መምህራንና ባለድርሻ አካላት ተገቢውን ቅድመ ዝግጅት እንዲያደርጉ ሚኒስቴሩ አሳስቧል። ሚኒስቴሩ ያን ያስታወቀው ጥቅምት 10 2018 ዓ ም ለሁሉም ክልል ትምህርት ቢሮ፣ ለሁለቱ ከተማ አስተዳደር ትምህርት ቢሮዎችና ለትምህርት ምዘናና ፈተና አገልግሎት በጻፈው ደብዳቤ ነው። ሚኒስቴሩ በደብዳቤው የዘንድሮ 12ኛ ክፍል ሀገር አቀፍ ፈተና ዝግጅትን አስመልክቶ ጥር 6 2018 ዓ ም ከሁሉም ክልልና ከተማ አስተዳደር ትምህርት ቢሮ ኃላፊዎች ጋር በበይነ መረብ በተደረገ ስብሰባ ፈተናው ከ9 እስከ 12ኛ ክፍል እንዲሸፍን ከስምምነት መደረሱን ገልጿል። በአጠቃላይ ትምህርት ስርዓተ ትምህርት ሪፎርም መሰረት የሁለተኛ ደረጃ አዲሱ ስርዓተ ትምህርት በ2018 ዓ.ም ም የሙከራ ትግበራ በማካሄድ ከ2016 ዓ.ም ጀምሮ ወደ ሙሉ ትግበራ መግባቱን ሚኒስቴሩ አስታውቋል። በተያያዘ ዜና የ2018 የሀገር አቀፍ 12ኛ ክፍል ተፈታኝ የብሔራዊ መታወቂያ ከሌለው መመዝገብም ሆነ መፈተን እንደማይችሉ የትምህርት ምዘናና ፈተና አገልግሎት አስታውቋል። የብሔራዊ መታወቂያን ከፈተናው ምዝገባ ቀደም ብሎ ማውጣትና መያዝ እንደሚገባም አሳስቧል። የተማሪ ቤተሰብ፣ ተማሪዎች፣ መምህራንና በየደረጃ ያሉ የትምህርት አመራርና አካላትን መገዛ እንዲያቀርቡ በማህበራዊ ትስስር ገጹ ላይ ባሰፈረው መልእክት ጥሪ አቅርቧል። መንግስት ተፎካካሪ የፖለቲካ ፓርቲዎች የሚያቀርቡትን የሰላም ጥሪ ለመቀበል ፈቃደኛ አይደለም ሲሉ አንድ ኢትዮጵያ ዴሞክራሲያዊ ፓርቲና የኢትዮጵያ ህዝቦች አብዮታዊ ፓርቲ ገልጸዋል። በሀገሪቱ የሚገኙ ተፎካካሪ ፓርቲዎች ለሚስተዋሉ የጸጥታ ችግር እንዲፈቱ የሰላም ጥሪ ሲያቀርቡ ብሎም ውይይት የሚደረግባቸው መንገዶችን ለመቀየስ ሲሞክሩ ይስተዋላል። የኢትዮጵያ ህዝቦች አብዮታዊ ፓርቲ የፋይናንስና ንብረት አስተዳደር ስራ አስፈጻሚ ሙልጌታ አድጉ በፓርቲ ደረጃ የቀረበ ሀሳብ ቀርቶ በዓለም አቀፍ ደረጃ የተደረሱ ስምምነቶች እየፈረሱ መሆኑን ለማሳያነት አቅርበዋል። ስለሆነም በመንግስት በኩል ተፎካካሪዎች የሰጡትን ሀሳብ ምን ይጠቅመኛል በሚል ሀሳባቸውን የመቀበል ፍላጎት የለም ሲሉ ገልጸዋል። እንዲሁም ተፎካካሪ ፓርቲዎች ያላቸውን አቅም ውስን ነው ያሉ ሲሆን የተለያዩ አማራጮችን በመጠቀም ለሰላም ውት ቦታ ማድረግ ዋነኛው ሚናቸው መሆኑን ከግምት ውስጥ ማስገባት አስፈላጊ መሆኑን ጠቁመዋል። በመንግስት የሚመራ ሀገር ውስጥ ሰላም ለማምጣት መንገዶችን ማመቻቸት የመንግስት ሚና ነው የሚሉት ደግሞ የአንድ ኢትዮጵያ ዴሞክራሲ ፓርቲ ሊቀመንበር ሲሳይ ደጉ ናቸው። እንደ አንድ መንግስት ሊያደርጋቸው የሚገቡ ኃላፊነቶችን እንገልጻለን ያሉት ሊቀመንበሩ መንግስት የመሞገት ተግባራት ሲከወኑ ቆይቷል ብለዋል። ነገር ግን የፓርቲዎችን ሀሳብ ተጋርቶ የሚሄድ ፍላጎት ከመንግስት በኩል አለመኖሩን ገልጸዋል። አክለውም የፖለቲካ ፓርቲዎች የሚያቀርቧቸውን ጥያቄዎች በተቃራኒው መልሰው ጥያቄነትን የሚፈጥሩ ናቸው ብለዋል። ስለሆነም መንግስት ከተፎካካሪ የፖለቲካ ፓርቲዎች ጋር በጋራ መስራት፣ መግባባት የሚያስችለውን መንገድ መፍጠር አለበት ሲሉ የፖለቲካ ፓርቲዎቹ ገልጸዋል። እንዲሁም የሚሰጡ ሀሳቦች ለሀገር ጥቅም እንጂ ሆን ተብሎ መንግስትን የማሳጣት አላማን ያነገቡ አለመሆኑ ልብ ሊባል ይገባል ይላሉ። ከፍተኛ ምርት ባለበት ወቅት የወርቅ ዋጋ በከፍተኛ ደረጃ ጨመረ። የምጣኔ ሀብት ባለሙያዎች የዋጋ ጭማሪው ከሰፊው ኢኮኖሚ ጫናዎች ጋር አያይዘውታል። ምንም እንኳን የሀገሪቱ የወርቅ ምርት በከፍተኛ ደረጃ ቢጨምርም ከሁለት ዓመት ባነሰ ጊዜ ውስጥ በኢትዮጵያ የወርቅ ዋጋ ከአራት እጥፍ በላይ ከፍ ማለቱን የኢትዮጵያ ብሔራዊ ባንክ መረጃ አመላክቷል። የዋጋና የምርት መጨመር ሂደት ሰፊውን የኢኮኖሚ ጫናዎችን የሚያመላክቱት አንድ የምጣኔ ሀብት ባለሙያ ገልጸዋል። የብሔራዊ ባንክ መረጃ እንደሚያመለክተው ታህሳስ 1 2024 የ1 ግራም 24 ካራት ወርቅ ዋጋ ከነበረበት 3901 ብር ጥቅምት 2025 ዓ.ም ወደ 20607 ብር ከፍ ብሏል ብሏል። ጭማሪው በቅርብ ዓመታት ከተመዘገበው የከፍተኛ የሀገር ውስጥ የዋጋ ግሽበት አንዱ ነው። ዋጋው ታይቷል። ጉዳዩ ስለ ወርቅ ብቻ አይደለም ያሉት መምህሩ የሁሉም ነገር ዋጋ እየጨመረ እየሄደው የብሬ መግዛት አቅም እየተዳከመ በመሄዱ በወርቅ ላይ መናር ጀርባ ያለውን ትልቁ ምክንያት የዋጋ ቅሽበት ነው ብለዋል። አክለውም የብሬ መግዛት አቅም መዳከም ወርቅ ዋጋው ይበልጥ ውድ እንዲሆን አድርጎታል ብለዋል። ብር ሲዳከም ሰዎች ሀብታቸውን ለመጠበቅ ይፈልጋሉ ያሉት ዶክተር አጥላው ወርቅ ሁልጊዜም ጥሩ ዋጋ አለው። ስለዚህም ብዙ ሰዎች እየገዙት ነው። ይህ የመግዛት ፍላጎት መጨመር ዋጋውን ከፍ ያደርገዋል ሲሉ አስረድተዋል። መንግስት፣ ተፎካካሪ ፖለቲካ ፓርቲዎችና ነፍጥ ያነገቡ ወገኖች ሁሉ ወደ መግባባት እንዲመጡ ፓትርያርኩ ጥሪ ያቀረቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብጹዕ ወቅዱስ አቡነ ማቲያስ መንግስት፣ ተፎካካሪ ፓርቲዎችና ነፍጥ ያነሱ ወገኖች ሁሉ ወደ መግባባት እንዲመጡ ጥሪ አቅርበዋል። ፓትርያርኩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅዱስ ሲኖዶስ ምልዓተ ጉባኤ ማስጀመሪያ መርሃ ግብር ላይ በሰጡት መግለጫ የነገው ትውልድ ልማታዊ ተስፋውን እውን ሊሆን የሚችለው ሰላምና አንድነት ሲኖር ነው ብለዋል። ብፁዕ ወቅዱስ አቡነ ማትያስ ሁሉም አካላት ለሰላም መስፈንና ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡ በእግዚአብሔር ስም አባታዊ ጥሪያቸውን አስተላልፈዋል። ፓትርያርኩ በመግለጫቸው በሀገራችን ያለው አለመረጋጋት በሕዝባችን አጠቃላይ ሥነልቦና በሀገሪቱ አንድነትና እድገት የሚያስከትለው ጫና በቀላሉ የሚታይ አይሆንም። የሕዝቡ ሥነልቦና የተጎዳው የነገው እድል ጤናማ ይሆናል ተብሎ አይታሰብም ሲሉ አክለዋል። አክለውም ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበ እና የተራዘመ እንዲሆን አድርጎታል ብለዋል። በመሆኑም ይህ ርስ በርስ ግጭት ቆሞ ችግሮች በውይይትና በድርድር በመፍታት የወንድማማቾችን እልቀት የሚያስቆም የሰላምና የእርቅ እድል ቅድሚያ እንዲሰጠው ጉባኤ የበኩሉ ጥረት ማድረግ ይገባዋል ሲሉ አሳስበዋል። በተጨማሪም ቤተ ክርስቲያኗ ፈተና ውስጥ መሆኑን የጠቀሱት ብፁዕ ወቅዱስ አቡነ ማትያስ ስም ማጥፋት ዘመቻ የቤተ ክርስቲያኗን እምነት የሚያንቀፍ ከማብጠልጠለም በላይ አልፎ የቅዱሳን ስዕላትን በአደባባይ እስከመቅደድ ተደርሷለን ብለዋል። ይህ ህገ መንግስቱን በቀጥታ የሚጻረር ድርጊት መሆኑን ገልጸው ሆኖም በህግ የሚጠየቅና የሚያስቆም አካል አልተገኘም ሲሉ ወቅሰዋል። የዓለም ጤና ድርጅት ኃላፊ ጋዛ ያጋጠመው የጤና ቀውስ እስከሚመጣው ትውልድ ድረስ የሚቀጥል ነው ሲሉ አስጠነቀቁ። ዶክተር ቴዎድሮስ አድሃኖም ለቢቢሲ ሬዲዮ ፎር ቱዴይስ ፕሮግራም በጋዛ ሰርጥ የሚኖረው ህዝብ ውስብስብ ፍላጎት ለመመለስ በከፍተኛ የሆነ እርዳታ ፍሰት እንደሚያስፈልግ ተናግረዋል። እስራኤል ከሐማስ ጋር የተኩስ አቁም ከደረሰችው ወዲህ የመድኃኒት አቅርቦትና የሰብአዊ እርዳታ እንዲገባ ፈቅዳለች። ነገር ግን ዶክተር ቴድሮስ አሁን እየገባ ያለው የሰርጡን የጤና ስርዓት ለመገንባት ከሚያስፈልገው መታች ነው ብለዋል የኃላፊው አስተያየት የተሰማው እሁድ ለት በሐማስና በእስራኤል ጦር መካከል ግጭት ከተከሰተ ወዲህ የተደረሰውን የተኩስ አቁም ሊፈርስ ይችላል የሚለውን ስጋት ለመፍታት ሙከራ እየተደረገ ባለበት ወቅት ነው። ስምምነቱ በዋይት ሀውስ የተገለጸው ባለ 20 ነጥብ የሰላም እቅድ የመጀመሪያው ምዕራፍ ሲሆን ይህም ወደ ጋዛ የሚገባውን የእርዳታ መጠን መጨመር፣ እንዲሁም ከሁለቱም ወገኖች ጣልቃ ገብነት ሳይኖር የሚከፋፈሉ አቅርቦቶች ናቸው። ዶክተር ቴድሮስ ከቱደይ ፕሮግራም ጋር በነበራቸው ቆይታ የተኩስ አቁም ስምምነት መደረሱን አጥበቀው ነገር ግን ተከትሎ ወደ ሰርጡ መግባት የጀመረው እርዳታ ከሚጠበቀው ያነሰ ነው ብለዋል። አድማጭ ተመልካቾቻችን ከቶፕኒሽ ኔትወርክ ለለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ